ጋዜጠኛው በአዳማ ከተማ ምን ገጠመው? ከበስተኋላ የምትመለከቱትን ጋዜጠኛ መቼም ታውቁታላችሁ። ጋዜጠኛ ሶፎንያስ ዋሲውን ይባላል። ጋዜጠኛው በአዳማ ከተማ የገጠመውን በማህበራዊ ድረገጹ ላይ አስተላልፏል። ከአስተላለፈው መልእክት በኋላ ደግሞ ዛሬ ፍሬዘር ፈቃዱ የተባለ ወጣት በማህበራዊ ድረገጹ ላይ እውነቱን አውጥቶታል። በቀደም የጋዜጠኛ ሶፎንያስ ዋሲውንን መልእክት ልንገራችሁ። ከእንግሊዝ የተላከልኝን ላፕቶፕ ለመቀበል ወደ አዳማ ከተማ ሄድኩኝ። ወደ አዳማ ከተማ ሄድኩኝ ላፕቶፑን ከተቀበልኩት በኋላ ታክሲ ሊያስይዘኝ ሊያሳፍረኝ ይዞኝ ሄደ። እዛ እሱንም ተከተልኩት። የማያውቁኝ ሰዎች ድንገት ጠሩኝ። ይመራኝ የነበረው ሰውም ድንገት ከጠለቤ ጠፋ። እነዛ ሰዎችም የረደቡኝ ላፕቶፑን ተቀበሉኝ። አንድም ሰው ሳያገላግለኝ እኔ ራሴ እንደምንም ብዬ አምልጬ ታክሲ ለመያዝ ሮጥኩኝ። እዛም የማያቀኝ ሰው እንበሳ አደረገኝ ብሎ በማህበራዊ ድረ ገጹ ላይ መልእክቱን አስተላልፎ ነበር። ታዲያ ይህ የአዳማ ወጣት የሆነው ደግሞ ፍሬዘር ፍቃዱ መልእክቱን ዛሬም አስተላልፎ፣ በዚሁም ደግሞ ፍሬዘር ፍቃዱ በሚል የዩቲዩብ ቻናል ላይ ሙሉውን ነገር ይፋም አድርጎታል። ምክንያቱ ደግሞ እንዲህ ነው። ጋዜጠኛ ሶፎንያስ ከዚህ ቀደም ይወራበት ስለምነበረው ስለ ተመሳሳይ ጾታ ግንኙነት እሱ ለማረጋገጥ በውስጥ በኩል በቴሌግራምም በፌስቡክ የሚያወራውና ለመቀጣጠር አዳማ ከተማም ይሄዳል በሄደበት አጋጣሚም ደግሞ ጓደኞቹን ሰብስቦ ጋዜጠኛ ሶፎንያስን እየደበደበው እየመቱት የሚያሳዩ ምስሎች በዩቲዩብ ቻናል ላይ ተለቀዋል። እናንተም ገብታችሁ ይዩት፣ ሃሳብ አስተያየታችሁን አስፍሩልኝ። ዳኖሬ ነኝ። ፎሎ ማድረግ ቤተሰብ ይሁኑ። መልካም ቀለውላችሁ